ዓለም እንዴት ዋለች? ይህን ደግሞ ሊነግረን ባልደረባችን አሸናፊ ስቱዲዮ ደርሷል። መቀጠል እንችላለን። አመሰግናለሁ አፈወርቅ። እንግዲህ አለማችን የተለያዩ የመረጃ ምንጮችን በመጠቀም የተለያዩ ሰፋ ያሉ መረጃዎች ሲወጡ ውለዋል። ዛሬ እንግዲህ ትልቁ መነጋገሪያ ርዕሰ ጉዳይ የሆነው እና አሁንም በቢቢሲ ድረ ገጽ ላይ 4055 አሁን ወደ 918 ሰዎች እየተከታተሉት የሚገኘው የአማዞን ሰርቪስ ወይም ደግሞ አገልግሎት የሚሰጣቸው አፖች የኢንተርኔት መቋረጥ ነው። ይህ የኢንተርኔት መቋረጥ እንግዲህ ሰዓታቶችን የፈጀ አሁን ላይ እንግዲህ የአማዞን ተቋም ጉዳዩን ተቆጣጥሪ ያለው ወይም ደግሞ ሪከቨሪ እየሰራው ነው መልሶ የማደራጀት ስራዎችን እየሰራው ነው እያለ ነው የሚገኘው። እንግዲህ ያንን ቢልም አሁን ላይ ግን በአሜሪካ አካባቢ አንዳንድ አዳዲስ እንደዚሁ ጥቆማዎች እየመጡ ነው የሚገኘው። የኢንተርኔት አገልግሎቱ በአማዞን ላይ የሚያገኟቸው አገልግሎቶች እየተቋረጡባቸው እንደሆነ እየተነገረ ነው የሚገኘው። ለምሳሌ ስናፕቻት እንደዚሁም ደግሞ ዲሎይንጎ ዙም ኢንድ ሪቦሎክስ እንደዚሁም ከሚጠቀሱት መካከል ይገኛል ማለት ነው። በአጠቃላይ እንግዲህ በዛሬው እለት ከዚህ ሰርቪስ መቋረጥ ጋር ተያይዞ የኢንተርኔት አገልግሎት ወደ 65 ሚሊዮን ሰዎች ሪፖርት ማድረጋቸውም ነው የተነገረው ማለት ነው። በአጠቃላይ በዛሬው እለት ከፍተኛ ሽፋን ከተሰጣቸው ጉዳዮች መካከል ይጠቀሳል ማለት ነው። ሌላው እንግዲህ የእስራኤልና የሐማስ የተኩስ አቁም ስምምነት ከተደረገ በኋላ ያሉት ሁኔታዎች ናቸው። የእስረኞች መለዋወጥ ተከናውነዋል። ከዛ ባለፈ እንደዚሁ የተለያዩ ቅድመ ሁኔታዎች እየተደረጉ ያለበት ሁኔታ ባለበት ውስጥ እንግዲህ በሁለቱ መካከል የጥቃቶች እየተሰነዘሩ እንዳለ ወይም ደግሞ አንዳቸው አንደኛቸውን የተኩስ ስምምነቱን ጥሰዋል የሚሉ ሀሳቦች እየተነሱ ነው የሚገኘው። እንግዲህ ከዚህ የተኩስ ስምምነት በኋላ እንደ አልጀዚራ ዘገባ ከሆነ ወደ 97 ፍልስጤማዊያ መሞታቸው እየተነገረ ይገኛል ማለት ነው። ይህም እንግዲህ የጋዛ የሕክምና ተቋም የሚያወጣው ቁጥር ነው። ሆኖም ግን አሁን ላይ የተኩስ አቅም ስምምነቱ ወደፊት እንደመጣና እንደቀጠሉም እየተነገረ ያለበት ሁኔታ ነው ያለው። የአሜሪካው ፕሬዚዳንትም ከዚሁ ጋር ተያይዞ ተኩሱ አቁመዋል፣ ሌሎች ስራዎች ላይም አተኩረው እየሰሩ ይገኛሉ የሚል ሀሳብ አንስተዋል። ነገር ግን አሁንም የዚህ የጋዛ ፍርስራሽ ወደ ጋዛ እየመጡ በሚገኙ ፍልስጤማውያን ላይ የጤና እክሎችን እየፈጠረ እንደሚገኝም በተለያዩ ሪፖርቶች ላይም እየወጣ ያለበት ሁኔታ ነው ያለው ማለት ነው። ሌላው እንግዲህ ትልቁ መነጋገሪያ ርዕሰ ጉዳይ የነበረው እንግዲህ ሁለት ሰዎች የሞቱበት የካርጎ አውሮፕላን ወይም ደግሞ የእቃ ጫኝ አውሮፕላን መከስከስ፣ መውደቅ፣ መንሸራተት ጉዳይ ላይ ነው ማለት ነው። ይህ አውሮፕላን እንግዲህ ከሆንጎ ሆንግ ወደ ሆንግ ኮንግ እየበረረ ነበረ። መነሻውን እንግዲህ ከዱባይ ዩናይትድ አረብ ኤሚሬትስ ነበር ያደረገው። በእነሱ የሰዓት አቆጣጠር እንግዲህ 3 ሰዓት ከ50 ላይ ነበረ ጉዞውን ወደ ሆንግ ኮንግ ያደረገው። ነገር ግን በአውሮፕላን ማረፊያው አካባቢ ከነበረ መኪና ጋር በግጭት ፈጥሮ ነው እንግዲህ ወደ ባህር ውስጥ እንደገባ በምስሉ ውስጥ የምናገኘው። በዚህም እንግዲህ ሁለት ሰዎች መሞታቸው ነው እስካሁን ድረስ የተረጋገጠ መረጃዎች እየወጡ የሚገኙት። ቦይንግ 747 ይባላል የቱ ቱርክ ኤርላይንስ የሚቆጣጠረው ነው። በአጠቃላይ እንግዲህ በዛሬው እለት የነበሩ ትልልቅ ርዕሰ ጉዳዮች መነሻዎች ይህንን ይመስል ነበር። አፈወርቅ፣ ለነበረኝ ቆይታ አመሰግናለሁ። አሸናፊ፣ በጣም አመሰግናለሁ።